አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና እርስ በርሳቸው ከንቱ ነገርን ይናገራሉ በሽንገላ ከንፈር ሁለት ልብ ሆነው ይናሉ። አባቶቻችን ፍትሕ ለቤተ ክርስቲያን፣ ፍትሕ ለተዋሕዶ ሃይማኖታችን! ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች አባቶቻችን ፍትሕ ለቤተ ክርስቲያን፣ ፍትሕ ለተዋሕዶ ሃይማኖታችን! ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የዩቱብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ። ያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው በአርሲ አገር ስብከት እጅግ የሚያሳዝን ዜና ነው። ወንድሞቻችንና እህቶቻችን ሰማዕትነትን ተቀብለዋል ማለት ነው። ኦርቶዶክሳውያን በመሆናቸው ብቻ በ14 የሚመናን ተገሎብናል ማለት ነው። በአሩሲ አገረ ስብከት ለሞቱት ነፍሳቸውን ይማርልኝ ላሉት ደግሞ መጽናናትን እየተመኘብላችሁ ይህም መልክ ደግሞ ለመላው ዓለም ድረስ እና ሁላችሁም ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። በሁለተኛ መረጃችን የሚሆነው እጅግ የሚያሳዝን ዜና ነው። የመልአኩ የቅዱስ ገብርኤልን ስዕል አንድ ግለሰብ ቀዷል ማለት ነው። እሱንም ደግሞ ኦርቶዶክሳውያን ለሕግ ቅረብ እያሉ ድምጻቸውን እያሰሙ ይገኛሉ። እስከ መቼ ነው ኦርቶዶክሳዊያን ለሕግ ቅረብ እያሉ ቪዲዮ ብቻ የሚሰሩት? እስከ መቼ ነው ኦርቶዶክሳዊያን የሚገደሉት? እስከ መቼ ነው የሃይማኖት አባቶች ቤተክርስቲያንን የማያስከብሩት? እስከ መቼ ነው እኛ ድምፅ ምነው ነው። እግዚአብሔር ግን በምህረቱ ይጎበኘን ሁላችንም። እና ደግሞ በቪዲዮን በእያንዳንዱ ቪዲዮ ላይ ሪያክት ስለምናደርግ አብረን ምናየ ሆናል። በዛሬ መረጃችን ሁለቱን ቪዲዮ ምናየ ሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎችን እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡና ቀጥታ ወደ ዛሬ ቪዲዮችን። አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሎአልና፣ እርስ በርሳቸው ከንቱ ነገርን ይናገራሉ። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል፣ ታላቅ ነገርን የምትናገረውን ምላስ ምላሳችንን እናበረታለን፣ ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድኾች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሣለሁ ይላል መድኃኒትን አደርጋለሁ በላዩም እገልጣለሁ በምድር ላይ እንደ ተፈተነ ሰባት ጊዜ እንደ ተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው አቤቱ አንተ ጠብቀን ከዚችም ትውልድ ለዘላለም ታደገን እንዴት አይቼ እንዳላየ ልለፍ? እንዴት ይሰምቼ እንዳልሰማ ልለፍ? ኦርቶዶክሳውያን ባለማህተቦች ክር በማዘራቸው ማህተብ በማሰራቸው ብቻ እየተለዩና እየተመነጠሩ ኦርቶዶክስ በመሆናቸው እየተገደሉ እያየው እንዴት ታስችሉኝ ዝም ልበል? እንዴት ይሰምቼ እንዳልሰማ አይቼ እንዳላየ ልለፍ? በአራቱ ማቅጠጫ ወንድሞቼ ኦርቶዶክሳውያን ባለማህተቦች ኦርቶዶክስ ክርስቲያን ናችሁ ማህተብ አስራቸዋል እየተባሉ እየተገደሉ እየተረሸኑ ያየው እንዴት ታስችሉኝ ዝም ልበል? በዛች መከረኛ ምድር በሆነችው በአርሲ ምድር አሁንም ኦርቶዶክሳውያን ባለማህተቦች ክርስቲያን ናችሁ ተብለው ተለይተው ተረሽነዋል። ተገ ተጠቅለዋል እቺ አርሲ ምድር ሚድር እንኳን ደም እንደፈሰሰባት የክርስቲያኖች የባለማተቦች የካህናት አባቶች የኦርቶዶክሳን ወጣቶች ደማቸው የፈሰሰበት ምድር ነው። እስከ መቼ በእንደዚህ አይነት ሁኔታ እንደምንዘልቅ አላውቅም። ነገር ግን ኦርቶዶክሳን ባለማተቦች ማወቅና መረዳት ያለባችሁ ነገ በየቤታችን እየተንኳኳ ክርስቲያን ናችሁ እየተባለ መገደላችን እንደማይቀር ነግራችኋል። እናንተ ሰማታት ኦርቶዶክሳኖች በማተባችሁ ምክንያት በሃይማኖታችሁ ምክንያት ስለ ኢየሱስ ክርስቶስ ፍቅር ብላችሁ የሞታችሁ የተገደላችሁ የተረሸናችሁ ክርስቲያኖች ሰማያዊውን አክሊል የተቀዳጃችሁ ኦርቶዶክሳን ባለማታ ሰዎች ሁሌም በልባችን ትኖራላችሁ። ለቤተ ክርስቲያናችን ድምፅ ባሰማን ቁጥር ብዙ ዛቻዎች ይመጣሉ። አስራ አራት ኦርቶዶክሳውያን በአሩሲ ዛሬም ተገሏል። ሌላ ነገር ማምጣት ባንችል ቢያንስ እንድታቁት አይል ነው። ኦርቶዶክሳውያን እዚህ ሀገር ላይ እንዲኖሩ አልተፈቀደላቸውም። አስራ አራት ኦርቶዶክሳውያን በአሳቃቂ ሁኔታ ዛሬ በአሩሲ ኖኖ ነው የሚባሉ አካባቢ ተገድሏል። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋህዶ ሃይማኖታችን። ቤተ ክርስቲያናችን ተጨኩራለች። እነዚህ ሰዎች ለፍርድ ይክረሙልን። እነዚህን ወሮ መላዎች አደብ ማስያዝ አቅቶን በየጊዜው እንዲት 5789 ፎሎር ይዞ የቅዱሳኑን ክብር በማዋረድ ለመፈመስ ነው ይህንን ቪዲዮ የሰራው በአቡነ ገብረ መንፈስ ቅዱስ ስም ለምናችሁ የምትበሉ ካህናቶች ዛሬ እኛ ነን የተዋረድነው፣ አቡነ ገብረ መንፈስ ቅዱስ አይደሉም የተዋረዱት። የባህራንን የሞት ደብዳቤ የቀየረ ቅዱስ ሚካኤል፣ ዛሬ በአንተ ብረት እየተሸከምክ ባፈረጠምከው ጡንቻና ክንድ የቅዱሳኑ ስዕል አድኖ ሲቀደር ታሳየናለህ። እነ ሰማዕቱ እነ ቅዱስ ጊዮርጊስ እንዳንተ እኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም ከፍ ብለው አንገታቸውን ነው የተቆረጡት። ዝቅ ብለው ባታቸውን ነው የተቆረጡት። እንደፈለክ ብትቀደው፣ እንደፈለክ ብታቃጥለው እግዚአብሔር የሾመውን ሰው አይሽረውም። እንደው በመድኃኔዓለም ሰይጣን ይቃጠል። አብረን ዘም ገብርኤል አባቴ፣ ለኔ አማላጅ ገብርኤል፣ እኔም ልበል አባቴ ገብርኤል፣ ግባ ከቤቴ እኔም ልበል አባቴ እነሱ የመላኩን የቅዱስ ገብርኤልን ስዕል ሲቀዱት እኛ ደግሞ ስሙን በመጥራት ከፍ አድርገን እናገነዋለን። ሁላችሁም በኮሜንት ሴክሽን ላይ ቅዱስ ገብርኤል አብሳሪው መልአክ ቅዱስ ገብርኤል እያላችሁ ስሙን ጻፉ። ቢያንስ 19ሺ የቅዱስ ገብርኤል ወዳጅ እፈልጋለሁ። 19 ጊዜ ኮፒሊንግ 19ሺ የቅዱስ ገብርኤልን ስም በዚህ ኮሜንት ላይ ዛሬ ማግኘት አለብን። ቅዱስ ገብርኤል ለኛ ድንግል ማርያምን ያበሰራት ለኛም ደግሞ ደስታን ሁልጊዜ የሚያበስረን ወደ አምላክ የሚላላከን ፈጥኖ ደራሽ የሆነ መልአክ ነው። በቤታችሁ ይግባ። ኢትዮጵያ ውስጥ ሲመለከ ይኖረውን ጣዖት አፈርሽ ያለ ይህን ቪዲዮ ከመቼውም ጊዜ በላይ ላይክ አድርጋችሁ ኮሜንት ሴክሽን ላይ የነገው ቅዱስ ገብርኤል ስሙን እንድታጥለቀልቁት ቅዱስ ገብርኤል፣ ቅዱስ ገብርኤል ቃላችሁ እንድትጽፉበትና ቪዲዮውንም 1919 ጊዜ ኮፒ ሊንክ እንድታደርጉት ሪፖስት የመደመር ምልክት ካለም እርሱን በመጫን ለወዳጆቻችን እንድታደርሱልኝ ጠይቃችኋለሁ። በእንደዚህ አይነት ምግባር ላይ የተሰማራችሁ በየትኛውም ቤተ እምነት ውስጥ ያላችሁ ወንድም እህቶቻችን እናንተን እኛ በወንድማዊ ፍቅር እንወዳችኋለን። ዛሬም እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምህመናንን ለማናደድ ለማበሰጨት ብላችሁ እንደዚህ አይነት ያልተገባ ድርጊት ውስጥ ብትገቡም ወዳችሁ ሳይሆን በአጋንንታዊ አሰራር ተይዛችሁ እንደሆነ ስለምናውቅ እኛ እናንተ ላይ የበቀ ልጆቻችንን አናነሳም። ምናልባት በምድራዊ ህግ ላትቀጡ ትችላላችሁ፣ ግን እየተዘባበታችሁ ያላችሁት በቅዱሳኑ ላይ ነውና የሰማይ አምላክ ደግሞ ስለ ቅዱሳኑ እንዲህ ስትዘባበቱ ዝም አይልም። ነገ በልጅ ልጆቻችሁ፣ አልፎም በሀገር ላይ መዓትና መከራን የምታመጡ ሰዎች ናችሁ። ስለዚህ ዛሬ እናንተን አንድ ወንድማ የምክር ልመክራችሁ የምፈልገው ነገር ብትችሉ ወደ ልቦናችሁ ተመለሱና እያስቀየማችሁት እየተዘባበታችሁበት ያለውን የሰማዩን አምላክ ይቅርታ ጠይቁ። ቅዱስ ገብርኤል ሰውርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴንም ነግራቸው ደስ እያለው ይቀርቡ ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትውልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን እንደነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑት እማምላክ ደስታ ያሰማቸዋል። ከልቤም እማምላክ እማምነውን እምናገር ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው። ቅዱስ ገብርኤል አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍራት ያርቃል፣ የተቋጠረ ይፈታል። ለመጀመሪያ ጊዜ የኢየሱስን ስም የሰማ ነው፣ ከአብሳሪው መልአክ ከቅዱስ ገብርኤል ነው። ስሙንም ኢየሱስ ትይዋለሽ ብሎ ለማርያም ሲያበስራት እስቲ ኮሜንቱን በቅዱስ ገብርኤል ስምና በቅዱስ ገብርኤል ስም አጥለቅልቁት። የእውነተኛ ኢየሱስ ተከታይ ስትሆን እግዚአብሔር ያከበራቸውን ታከብራለህ። የሐሰተኛው ኢየሱስ ተከታይ ስትሆን ደግሞ በዚህ መልኩ ክብራቸውን ለመቀነስ ትሞክራለህ። አንድ የረሳችሁት ነገር አለ። እግዚአብሔር የሾመውን ማንም ልሽር አይችልም። እግዚአብሔር ልቦና አይስጣችሁ። አንድ መዝሙር ልጋብዛችሁ

የማያጸድቅ ነገር ቅዱሳን ሲል ቅዱሳን ሲላት መቅደድ በእናንተ መጽሐፍ ቅዱስ ላይ ያጸድቃል ብሎ ተጽፎ ነው እንዴ? እንደዚህ ወይም ቫይራል ለመሆን ነው። ቫይራል ለመሆኑ ከፈለክ ብራዘር አንድ ነገር ልምከርህ፣ ጥሩ ቪዲዮ እና ጥሩ ኮንተንት ይዘና ከዛ ቀን በቀን ፖስት አድርግ። በራሱ እጅ አንተ ሳትፈልገው ይሆናል። ችግር የለውም። አይ ንሳ ብትገባ ይሻላል። እዛ ላይ ስትሄድ ምን ይውጣል? የመላኩ የቅዱስ ገብርኤልን ስዕል ቀደ፣ የመቤታችን ስዕል ቀደ፣ የእናቱን የኢየሱስ ክርስቶስ እናት የተባለችውን የእሷን ስዕል ቀደ። የት ትሄዳለህ? እስቲ ንገረኝ፣ እሱን ኮሜንት ላይ ሌሎችም ይህን እንደዚህ አይነት ኮንተንት ለመስራት ያሰባችሁ ካላችሁ እግዚአብሔር ይፈርድ። እግዚአብሔር በዚሁ ምድር እያለ ይፈርዳል፣ ላይ ሄደም ይፈርድብሃል። ሌሎች ወንድሞቻችን ከእንደዚህ አይነት ድርጊት እንዲቆጠቡ በዚህ ልጅ ላይ መንግስት ውሳኔ መወሰን ይገባል ማለት ነው። ያው የሃይማኖት አባቶችም መተኛ ሁላችንም ደግሞ ኦርቶዶክሳውያን ይህም መልእክት ለሞላ ዓለም እንዲደርስ ሼርና ላይክ እያደረግን ቪዲዮን እንከታተላለን። በጌታ በኢየሱስም ጣዖት ጣዖት በኢየሱስ ሰበርኩት፣ ቀደድኩት። ይቀደል ኤንጤ ዕድሜ ልኩም በስህተትና ባለማወቅ እንደዚህ ሲጨማለቅ ይኖራል። በሚዲያ እየመጣን ከዚህ በኋላ ለሃይማኖታችን ክብር ይገባል ብለን የምንጮህ እጅሎች አደለንም። እድሜ ልካችሁን ባለማወቅና ሰውን በማሳት ትኖራላችሁ። ከዚህ በኋላ ስማችሁን እያነሳሁ ጴንጤ እያልኩ ለምሰራቸው ቪዲዮዎች እንዳትቀየሙ። ከአንድም ሁለት ሶስቴ ስናልፋችሁ ትማሩበታላችሁ ብለን ነበረ። እናንተ ግን የፍርሃት መስሏችሁ ቀጥላችኋል። ምክንያቱም እናንተ ያስተምረናል፣ መምህራችን ይሆናል፣ ይፈውሰናል ብላችሁ የመረጣችሁት ግለሰብ ስለሆነ ይህንን ድርጊት የፈጸመው። ክብር ለማያውቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም። ከእግዚአብሔር ፊት የሚቆመውን መልአክ ጣዖት ማለት ሰይጣን አምላኪነት ነው። ሠለስቱ ደቂቅን ከሰዓት ያዳነ መልአክን ጣዖት ማለት አዎ፣ ሰይጣን አምላኪነት ነው። ይህ የወደቀ እምነታችሁን ይዛችሁ ትወጣላችሁ። አስቸኳይ ዜና። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ንዋየ ቅድሳትን በግልጽ ያወደመ ግለሰብ በህግ እንዲጠየቅ ጥሪ ቀረበ። ወደ ጉዳዩ ከመግባቴ በፊት ሁላችሁም ኦርቶዶክሳዊያንና ሀገር ወዳድ የሆናችሁ ውድ ኢትዮጵያውያን ይህንን ቪዲዮ ሼር፣ ኮፒሊንግ፣ ሪፖስት በማድረግ ለሚመለከተው አካል እንዲደርስ አቅም ስጡት። ወደ ጉዳዩ ስመለስ ይሄ ከላይ በምስል ላይ የምትመለከቱ ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑትን ነዋየ ቅዱሳትና ስዕላትን በማና አለብኝነት ሲቀዳድድና ሲያወድም የሚያሳይ ድርጊት ፈጽመዋል። ይህ ድርጊት በበርካታ ምዕመን ዘንድ ከፍተኛ ቁጣን አስነስቷል። ምዕመንና ሃይማኖታዊ መቻቻልና አብሮነት ባላት ኢትዮጵያ ውስጥ እንደዚህ አይነት የጥላቻና የንቀት ድርጊት መፈጸም ተቀባይነት እንደሌለው ገልጸዋል። ጉዳዩ የሚመለከተው የህግ አካል ይህንን ድርጊት የፈጸመውን ግለሰብ በህግ አግባብ በአስቸኳይ ተገቢው እርምጃ እንዲወስድ ይጠይቋል። ይህ ግለሰብ የምታውቁት ከሆነ ለህግ እንድታሳውቁ ትብብር እንድታደርጉ ጥሪ ተላልፏል። ወቅታዊ ዓለም አቀፋዊና ትኩስ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይ የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁ አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጫሩትልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ሰላላችሁ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተካክሉን ኮሜንት ላይ። በሌላ ቪዲዮ እስከምንገናኝ ቸር ይቆዩ።